እኔ ጉድ አይዲያ እመነኝ አትመነኝ ማለት ነው። እኔ ስሰልም የሚገርም ተአምረው ያሰላለም፣ የሰለምኩት በአጭሩ ነግርሃለሁ። እኔ የሰለምኩት የመጀመሪያ ቀን አንድ ቀን እንትን አንድ ሰው መርየም መልሽ ያስወርድሻለሁ። እስቲ ፍጼ ካለን አገባ የእሱ መንት አንዱ አካል ነው። እንደ አቡ ሰይብም ነበርከ። አቡ ሰይብ ሰላም አለይኩም አቡ የአቺ ቀን ማታ መቼም አረሳት መቼም ማለት ነው። እንዴት እንደሆነ ፈፄ የሪኬስት ላክ አናቃታለን። የዛን ቀን የተጨመኩት አጨማመቅ እስልምና ላለመቀበል ምክንያትን ያሳጡኝ። የዛን ቀን እና አንድ እንዴት ልበላችሁ፣ የማይታወቅ ልጅ ነው እውቀትም የለም የሚባል ልጅ ፈፄ። ሰላሙ አለይኩም። ወአለይኩም ሰላም ረመቱላ ጃ ሰላም። አልሐምዱላ እንዴት ነ አሉ ያቺን ማታ መቼስ ታስታውሳታለህ? ያቺ የሸንኮሯ ጭማቂ ትዝ ይልሃል? አዲ የዛኔ እኮ ተገኘ ወላ ተገኘ። ማሻአላህ ምንድነው የዛን ቀን የተፈጠረ አንዌም አለ አቡ ሰይባ አለ። ከዛ ውጭ ማን እንዳለ እና አይ ቲንክ የሆነ ነገር ናይፍ የሚባል ልጅ አለ። እኔ አይቼው አላውቅም። የሚታወቅ ልጅም አይደለም እና አስሬ ነው እጃ ላወራ ከፈልጋለሁ ይለኛል እኛ ደግሞ የብዙም ስለማይታወቅ የረባ ነገር ያወራም እያልን ወሬያችን እንቀጠለን እንደዛ ነው አደለ አንዌ ሆነ ያ እሱ ጋር እንደን ማን ነው አሜ በላየ እና ሀዩም ነበረች አዩ ሰለም ተው አዩም ነበረች አዎ ሶስታችን እና እሱ ነበር ራይት እና ምንድነው የሆነው በጣም የሚገርመው ነገር እኔ እስልምናን አክቹዋሊ ወደ ቲክቶክም ስመጣ እስልምናን እንዳልቀበል ያደረገኝ እኔ ስለ አላህ በደም አውቃለሁ፣ ስለ እስልምናን በደም አውቅ ነበር ማለት ማወቂያ። እኔ ወደ ቲክቶክ መጥቼ ስለ እስልምና ያወቅኩት የተለየ ነገር የለም ምናልባት ስለ ነቢዩ መሐመድና አንዳንድ ነገሮችን አውቅ ያሉእና ልጁ ምን አለኝ፣ ለምንድን ነው የማትሰልመው ሲለኝ፣ አይ እኔ በነብዩ መሐመድ ነብይነት አላምንም አልኩት። ለምንድን ነው የማታምነው ሲለኝ በቃ እኔ እንጃ አልኩት። ከዛ ሺ አንድ ጥያቄ ልጠይቅክ አለኝ። እስልምና ሃይማኖት ይመቻል አለኝ። እንዲያው በጣም ነው የሚመቸኝ አልኩት። ከዛ ምን አለኝ። እስቲ ኤግዛምፕል ልጠይቅክ አለኝ። ከዛ ሺ አልኩት። የሆነ የሸንኮራ ጭማቂ ቤት ገባክና አለኝ ሸንኮራ ጭማቂ አዘዝክ። ከዛ ሸንኮራ ጭማቂውን ጠጣከውና ወደድከው አለኝ። እሺ አልኩት። ስለዚህ የሸንኮራውን ጭማቂ ከጠጣከው ከወደድከው በኋላ ይህ የሸንኮራውን ጭማቂ የጨመቀውን ሰው ጥሩ ጁስ አዘጋጅነ ብሎ አለማመኑ አይከብድም ወይ? አልኝ። እንዲህ ነው ያልኝ። እንዲህማ እሽም ነው ማመን አለብኝ አለ። በነቢዩ መሐመድ በኩል ለእኛ ከአላህ የተገለጠውን ግልጠተ መለኮት ወደከው ተስማምቶ እንከናተለት። እንዴት ነው ይህን ግልጠተ መለኮት ይዘውን የመጡትን ሰውዬ መቀበል ያቃተካለ? ጸጥ ነው ያልኩ። ጸጥ ጸጥ ማለት ነው፣ ምንም አላልኩም። ከዛ በሉን ኑጣ ብዬ ስቄ እነ ፍጺም እንደተገኙ አውቀዋል። ከዛ በቃ ከራስ ጋር ትግል ጀመርኩኝ። የመጀመሪያው ቀን የመጀመሪያው ቀን እኔም ወዳቸው ሙስሊም ጓደኞች አሉኝ። ግድጅ ጩጭ እያለሁ ስለ እስልምና የተወሰነ ትምህርት ቤተሰቦቹን በጣም ነው የምወዳቸው። ሌሊት ላይ ነው ተኝቼ ሻሃዳ እያያስኳየው ማለት ነው ሻሃዳ ጓደኛ ያለ የጓደኛ አባት ነው፣ እና በል ሻሃዳ ያዝ ብሎኝ ሻሃዳ እያስያዘኝ እኔ ሻሃዳ ሲያሳይ በጣም ነው ውስጥ የሚነቀው በጣም ማለት ነው። በቃ ይሁን አለው ስሜት እኔ ምን እንደሆነ አላቅም። እና የዛን ቀን አለቀስኩኝ። ከዛ ደነገጥኩና ተነሰው፣ በተነሰውበት ቅጽበት ፊቴ ላይ እምባ ነበር። ዛሬ ነገር እንዴት ነው ምናም ብዬ፣ ከዛ ለሊቱን እንትን አልኩኝ እንትን ጊታር አጠና ነበር እና ጊታር እያጠና ነገውና፣ ጠዋት ወደ ስራ ሄድኩኝ እና ይሄ ነገር የሆነ አይትንክ ሰኞ ዕለት ነው። ከዛ እሮብ ዕለታ ድጋሚ እንደዚህ ሆነ። ሮብለታ እንዲሁ ማታተኝቼ ይሄ ሰውዬ ሻዳ ያስያዘኛው፣ አሁንም አለቀስኩ፣ ተነሳሁ ደንግጬ። በቃ እየሳኩ አሁንም ተመሳሳይ ነገር ሄደ። ከዛ አርብለታ አርብለታ ነው። አንድ ራስታ ጓደኛለኝ አይ ቲንክ ሀሚድ ይባላል እና ረጅም ራስታ ነው ያለው። እንዴት ነው ግን መስጊድ የምገበው ስለው፣ እኔ ማንንም አልሰማም ማንንም አላናግርም አለኝ። ገብቼ ሰላቴን እሰግድና አለ መስጂድ ጋር የሆነች ጥግ ቦታ ተቀምጬ በቃ የሆነ ቫይብ አለው፣ ሜዲቴት አርጌ ምናምን ወጣለሁ ምናምን አለ። ግን ማንም ሰው አይነካኝም ምናምን ነገር አለኝ እና ስለ እኔም ስል አንተም እኮ ቆየህብኝ፣ እኔ እንዲምትቆይ አይመስለኝ ምናምን። ይህ ሰውዬ ያሟል ምንድን ነው ተደራረቡብኝ አልኩኝ። ከዛ አርብለታ ነው አርበለታ፣ እንዲሁ ሌሊት ተኝቼ በቃ ሻሃዳ ሲያዝኝ፣ ሻሃዳውን እያልኩኝ አሁንም አለቀስኩ፣ ፊቴ ላይም ባገኘው። ከዛ ቅዳሜ ጠዋት ነው፣ ቀኑን ሙሉ ሲጨቃጨቁ አልኩኝ። ዘጠኝ ሰዓት ላይ ነው ለታላቁ አብርሃም ደወልኩለት ለታላቁ አብርሃም የደወልኩለት አይ በቃ ሻሃዳ መያዝ አለብኝ ማለት እስልምናን ላለ መቀበል አዳምና ሄዋን ከጀነት ሲወጡ ጫማ አድርገው ነበረ ወይስ ጫማ አላደረጉም ነበረ የሚል ጥያቄ ነው መጠየቅ የቀረኝ ጥያቄ አጥቼ ማለት ነው አይ በቃ ይህን ያህል እንትን መሆን የለብኝም በቃ ሻሃዳ መያዝ አለብኝ ብዬ ደወልኩለለት ታላቁና፣ ስደውልለት እሱ ታላቁ ወይ ደግሞ ተኮላ ነው የሚለ ተኪ ይለኛል። ከዚ ታላቁ እንዲነምና ስለው አይገርምህም፣ አሁን ልደውልልህ እያሰብኩኝ ደወልክ ምናምን ነገር አለኝ። ከዛ ምን ነው በሰላም ስለው አረ ታላቁ በቃ በህይወት አትቀልድ፣ ሻሃዳ ያዝ አለኝ። ወላሂ፣ እኔ ወላሂ ነው ምላችሁ ያልምል እኔ እኮ ሻሃዳ አሲዘ ይልልክ ነው የደወልኩልህ ስለው አላመንም ተንቀጠቀጠ። ከዛ እስቲ ማርያምን በል እግዚአብሔርን በል አለኝ። እሱም እንዲ ያስቅ ነበረ። አላመንም ከዛ ወላሂ የምሬ ነው ሻህዳ አስይዘኝ ሻህዳ መያዝ በቃ ፈልጋለሁ አልኩት። ከዛ እሱም አላመንም በቃ ቆይ ምን ላርግ ቆይ ኡስታዝ ጋር ልደውልና ሲልኝ ቶሎ አሲዘኛ ሀሳቤን እንዳልቀይር አልኩት። ከዛ ቆይ እሺ ቆይ በቃ እንትና ጋደው ደውዬ ያሲዝሃል ብሎ እሱ ራሱ እንትና ያለው ራሱ ማን እንደሆነ ስልኩን ዘጋው ማለት በዘጋሁት ቅጽበት መልሶ ደወለ። ከዛ ምን እሺ ምናምን ስለው እንዴ መንገድ ላይ ነው ያለሁት እና ምን ፈራው መሰለህ ካለኝ ሻሃዳ ሳላሲዝህ የሆነ ነገር ብትሆንስ በልና ሻሃዳን ያዛልኝ። ከዛ ሻሃዴን ያስኩኝ ማለት ነውና፣ ይሄ ነው ሻሃዳን ያስኩበት ቅጽበትና፣ ከዚህ ሌላ በጣም እስልምናን እንድቀበል ያደረጉኝ ማት ሚሊየን ምናልባት ወደ አስራሶስት ዓመት ባለ ጆርኒ ውስጥ ያሉ በጣም ብዙ ነገሮች አሉና እስልምናን እንዲይዝበት ያደረገኝ ማለት የመጨረሻ ወደ እስልምና ስገባ የነበረው ፍትጊያ የነበረና ይሰ ሚራክል ማለት ነው። በጣም በቃ ያስገርም ነበረና በነገራችን ላይ